ጤና ይስጥልን፣ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናዎቻችን ተጀምረዋል። ቴዎድሮስ ኃይለየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የእለቱን ዜና ወደ እናንተ አደርሳለሁ። በቆይታችን ሰሞነ ህማማትን የተመለከቱ ዘገባዎችን በስፋት ወደ እናንተ እናደርሳለን። በቀዳሚነት ወደምንመለከተው ጉዳይ አለፍን። ኢትዮጵያ የአፍሪካ ሶስተኛውን የብየዳ ሙያ ዓመታዊ ጉባኤና ውድድርን ለማስተናገድ መዘጋጀቷን በቴክኒክና ሙያ ስልጠና ኢንስቲትዩት የዓለም አቀፍ የቴክኖሎጂ ማምረትና ብየዳ ልህቀት ማዕከል አስታወቀ። በጉባኤው በአፍሪካውያን የተሰሩ ጥናትና ምርምሮችና ዓለም አቀፍ የልምድ ልውውጦች እንደሚካሄዱም ማዕከሉ አስታውቋል። ኢብራሂም መሐመድ የአፍሪካ ሶስተኛው የብየዳ ሙያ ዓመታዊ ጉባኤ ከሚያዝያ 6 ቀን እስከ ሚያዝያ 8 ቀን 2017 በአዲስ አበባ እንደሚካሄድ ተገልጿል። የዓለም አቀፍ የቴክኖሎጂ ማምረትና ብየዳ ልዕቀት ማዕከል ዶክተር ሰላሙ ይሳቅ ኮንፈረንሱ በአድዋ መታሰቢያ ሙዚየም እንደሚካሄድ በሰጡት መግለጫ አንስተዋል። በጉባኤና ውድድሩ የአፍሪካን ማብቃት፣ የብየዳ አቅምን ማጎልበት ለቀጠናዊ ትብብርና ዓለም አቀፋዊ ተወዳዳሪነት በሚል መሪ መልእክት እንደሚካሄድ ነው የተነሳው። በአጠቃላይ በጉባኤው 16 ሀገራት ይሳተፋሉ። የብየዳ ስራን አስመልክቶ የተካሄዱ ጥናትና ምርምሮች እንዲሁም ደግሞ የልምድ ልውውጦች በጉባኤውና ውድድሩ እንደሚቀርቡ የዓለም አቀፍ የቴክኖሎጂ ማምረትና ብየዳ ልህቀት ማዕከል ኃላፊ ዶክተር ሰላሙ ሳት በመግለጫቸው አንስተዋል። ተሳታፊ ሀገራት ከአፍሪካ 16 ሀገራት በዚህ ጉባኤና ኮንፈረንስ ላይ ወይም ውድድሩ ላይ ይሳተፋሉ። የፕሮግራሙ ዋና ዓላማ የመጀመሪያው የብየዳ ሙያን በተመለከተ የጥናትና ምርምር ስራዎች ይቀርባሉ። እንደገና ደግሞ በዚህ ጥናትና ምርምር ውስጥ ችግር ፈቺ የሆኑ ጉዳዮችም የሚታከሉበት ወይም የሚቀርቡበት ሁኔታ አለ። ሁለተኛው በብየዳ ሙያ ዙሪያ አፍሪካዊ አፍሪካውያንን የሙያ ልውውጥ እንዲያደርጉ ማስቻል ከአህጉር አቀፍ ትስስር ወይም ከመላው አፍሪካ ሀገራት ጋር ትስስር መፍጠርን ያካተተ ነው። በሌላ በኩል በብዬ ደመዋ የክሎት ውድድርን በማድረግ አህጉራዊና ዓለም አቀፋዊ ተወዳዳሪነትን ማበልጸግ በሚል ጉዳይ ላይ ነው ትኩረት ያደረገው። ብየዳ በሀገር አቀፍ የኢኮኖሚ ዘርፍ ልማት በተሰጠው ልዩ ትኩረት አማካኝነት በአጠቃላይ በትልልቅ የሀገሪቱ ፕሮጀክቶች የበኩሉ ሚና እየተወጣ ይገኛል። በዚህ መድረክና ውድድርም በአጠቃላይ ኢትዮጵያ የሰራቻቸውን አጠቃላይ ስራዎች ታቀርባለች፣ እንዲሁም ደግሞ ከሌሎች ተሳታፊ ሀገራት የልምድ ልውውጥ እንደምታደርግም የማዕከሉ ኃላፊ በመግለጫቸው አንስተዋል። ብየዳ የሌለበት የቴክኖሎጂ ሽግግር የለም። ብየዳ የሌለበት የኢንዱስትሪ እንቅስቃሴ የለም። ስለዚህ ይህ ተቋም የቅርብ ጊዜ ተቋም አይደለም፣ ረዥም ዓመትን ያሳለፈ ነው። ረዥም ዓመት ደግሞ ብቃት ያላቸውን በያጆች፣ ብቃት ያላቸውን ቴክኖሎጂዎች፣ ብቃት ያላቸውን ደግሞ ቴክኖሎጂ እያፈራ የቆየ ነው። ብየዳ ስንል ስምፕል የምናስባቸው ነገሮች አሉ። እስከ ውሃ ውስጥ እስከ ስፔስ ሄደን የምንበይድበት ሲስተም እያንዳንዱ ላይ አንደርሳንድ ኖሯቸው ኢትዮጵያ ፕራይቬት ኢንዱስትሪ ጋ አስ ዌል አስ የአፍሪካ ፕራይቬት ኢንዱስትሪ ሴክተሮች ዌልዲንግ ትኩረት ሰጥተው ከዌልዲንግ በመነሳት ደግሞ ቴክኖሎጂ የሚያፈሩበት ከዌልዲንግ በመነሳት ደግሞ ኢምፖርት ሰብስቲትዩሽን ላይ ሰፊ ስራ መስራት የሚችሉበትን ሁኔታዎች ማመቻቸት ነው። ኢትዮጵያን የሚወክሉ 21 ተወዳዳሪዎችን ጨምሮ 43 ተወዳዳሪዎች በውድድሩ ስራዎቻቸውን ያቀርባሉ። ተወዳዳሪዎቹም በውድደራቸው አማካኝነት ልዩ ማበረታቻና ሽልማት እንደሚሰጣቸውም የማዕከሉ ኃላፊ በመግለጫቸው አንስተዋል። ሰርቲፋይድ የሆነ መስፈርት አለን። የኢንተርናሽናል ዌልዲንግ ፕራክቲሽነር የምንለው ሌቨል አለ። እዛ ሌቨል ላይ የደረሱ እና ፕራክቲካሊ ሃንድሶን ፕራክቲስ ነው የሚፈተኑትም። ትልልቅ ማሽኖች፣ የኤክስሬ ማሽኖች አሉ። በዛ ቴስት እየተደረጉ የሰሩት ስራዎች ናቸው ውጤት አምጥተው በዛ ነው የማወዳደሪያ መስፈርቱና በዛ ስታንዳርድ ነው ያለፉት። አጠቃላይ ወደ 43 ተወዳዳሪዎች ይኖሩናል ብለን እናስባለን ከመላው አፍሪካ ሀገራት። እውቅና በተመለከተ ሽልማቶች ተዘጋጅተዋል። ተሳታፊዎቹ በሶስት ቀናት ቆይታቸው የአድዋ ድል መታሰቢያ ሙዚየምን፣ የአፍሪካ ህብረት ዋና መስሪያ ቤትን እንዲሁም ደግሞ የአዲስ አፍሪካ ዓለም አቀፍ ኮንቬንሽን ማዕከልና በመዲናይቱ የሚገኙ ትልልቅ ኢንዱስትሪዎችን እንደሚጎበኙ በመግለጫው ተነስቷል። በአጀንዳነት ወደ ያዝናቸው የሰሞነ ህማማትን የተመለከቱ ዘገባዎች አለፍን። ሆሳና ኢየሱስ ክርስቶስ በአህያ ውርንጭላ ላይ ሆኖ ወደ ኢየሩሳሌም በታላቅ ድል የገባበት እለት መታሰቢያ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይህንን ቀን በተለያዩ ሃይማኖታዊ ስርዓት ታከብሯለች። ሪፖርተራችን ፋንታነሽ መሀመድ በዚህ ዙሪያ ላይ በደብረ ብርሃን ከተማ የሚገኙ የኦርቶዶክስ ተዋሕዶ የሃይማኖት አባትና የእምነቱ ተከታዮችን አነጋግራ ተከታዩን ዘገባ አዘጋጅታለች። ኢየሱስ ክርስቶስ በአህያው ርንጭላ ላይ ተቀምጦ ኢየሩሳሌም የገባበትን እለት ለማስታወስ የሆሳአና በዓል ይከበራል። የሆሳአና በዓል እንዴት ነው የሚከበረው? ብለን ለመጠየቅ ቅዱስ እግዚአብሔር አብ ቤተ ክርስቲያን ተገኝተናል። ሆሳአና ማለት ሆሳአና በአርያም ማለት በአርያም በልልና ያለ መለኮታዊ ባለስልጣን ጌታችን መድኃኒታችን ኢየሱስ ክርስቶስ ወይ አሁን አድን ማለት ነው። ሆሳአና በአርያም ማለት አሁን አድን፣ ይሄ ወገን መዳን የሚገባው አሁን ነው። ስለዚህ አሁን አድነን ሆሳና በአርያም ሆሳና በአርያም ህጻናት እንዴት ሊያመሰግኑ ቻሉ ሲባል አንድም ትንቢቱን ይፈጸም፣ አንድም አይሁድ እነዚህን ህፃናት ይቆነጥጧቸው ነበር፣ እንዳያመሰግኑ የጌታችን ክብር እንዳይገለጥ፣ ከቅናታቸው ከክፋታቸው የተነሳ እስከ ስቅላት ያደረሱት ናቸውና ህፃናት እንዳያመሰግኑት ይቆነጥጧቸው ነበር። እነዚህን ህፃናት ብትከለክሏቸው ድንጋዮች ያመሰግኑኛል ብለው ተናግሯልና ድንጋዮች እንዲናገሩ እንዲያመሰግኑ አድርጓቸዋል። የሆሳና በዓል በምን መልኩ ነው መከበር ያለበት ስንልም አንስተንላቸዋል። በዓሉ የተከበረ ነው። ይህንን ቤተክርስቲያን ዛሬም በተግባርም በማሳየት ሰዎች ፍቅር እንዲኖራቸው መከባበር እንዲኖር ስርዓቱን ትፈጽማለች። ማለ የዘንባባ ዝንጣፊ በማድረግ ወጣቶች፣ የሰንበት ትምህርት ቤት ወጣቶች ይህንን በተግባር ስዕል ድህኖ በማድረግ ይህንን ስርዓት በገቢር ምእመናን እንዲማሩበት ትዕይንት በማድረግ ያከናውኑታል። ስለዚህ በቅዳሴውም ከአስራ አራቱ ቅዳሴ ቅዱስ ጎርጎሪዎስ የደረሰው ቅዳሴ ነው የሚፈጸመው። ያ ቅዳሴም የሚናገረው ሆሳዕና ላይ ጌታችን ያደረጋቸውን ተግባራት ስርዓቶችን ሁሉ የሚጠቅስ የመጽሐፍ ቅዱስን ሐሳብ እየተረጎመ በቅዳሴው ደርሶታል። ቅዳሴውም ሆሳዕና በአርያም እያለ የሚመጣ ነው። ክንውኑን ተግባሩን ያሳያል እና በዓሉ በቅዱስ ቤተክርስቲያናችን እንደዚያ ነው የሚከበረው። ሆሳአና እንዴት ታከብሩታላቸው ስንልም የደብሩን ምእመናን ጠይቀናል። ህጻናት በጉጉት የሚጠብቁት መርሃ ግብር ነው። መዝሙር በማጥናት መዝሙሮችን በእለቱ እንዘምራለን ሆሳና በአርያምህ እያሉ ዘመሩ። ህጻናት በኢየሩሳሌም መዝሙር በማጥናት እንደ ሰንበት ትምህርት ቤት ከሰንበት ትምህርት ቤቱ አባል ወቅቱን የዋጀ ወሆሣዕና በአርያም እያለን በቤተ ክርስቲያናችን ጠዋት ላይ ከቅዳሴ ሙሉ የቤተ ክርስቲያን ውደት አለ። ወንጌላት ይነበባሉ በየበሩ እየተዞረ ማለት ነው አራት ወንጌላት ምስባ ካሉ የእለቱ እየተሰበከ እነሱ የእለቱ ወንጌል ስርዓተ ቅዳሴውም ያው ሆስአናን በተመለከተ ሙሉ የሆስአና ቅዳሴ ማለት ነው። ቅዳሴ ጎርጎሪዎስ ያንን እለቱን እንትን የሚል ምስባኮቹም ከመዝሙረኛው ዳዊት፣ ስለዚህ ስለ ሆስአና በዓል የተናገራቸውን የሚያወሱ በእንደዚህ በእንደዚህ መልኩ ይከበራል ማለት ነው። የሆሳዕና በዓል በተለያዩ ሃይማኖታዊ አስተምህሮቱ በሚፈቅደው መንገድ በዓሉ እንደሚከበርም ነግረውናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከትንሣኤ በፊት ያለውን አንድ ሳምንት ሰሞነ ሕማማት ወይም የሕማማት ሳምንት በማለት ታከብሯለች። ኢየሱስ ክርስቶስ ለሰው ልጆች ሲል የከፈለው ዋጋ በሰሞነ ሕማማት ይዘከራል። በሰሞነ ሕማማት አማኞች በጾም በጸሎትና በስግደት ፈጣሪያቸውን ሊማጸኑ እንደሚገባም የሃይማኖት አስተምሮ ይናገራል። ለዓለም ላይኩን ከሰሜን ሸዋ ሀገረ ስብከት ዋና ሥራ አስኪያጅ መጋቢ ሐዲስ ነቃጥበብ አባቡ ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከሆሳአና መሻሽ እስከ ትንሣኤ ሰሞነ ህማማት ይባላል። ኢየሱስ ክርስቶስ የሰው ልጆችን ለማዳን ትንቢት የሚፈጸም ዘንድ ወደዚች ምድር መጥቷል። የማዳን ሥራውም ከተገለጠባቸው ጊዜያት በሰሞነ ህማማት ያሉት ቀናት ዋናዎቹ እንደሆኑ የሰሜን ሸዋ ሀገረ ስብከት ዋና ሥራ አስኪያጅ መጋቢ ሐዲስ ነቃ ጥበብ አባቡ ይናገራሉ። ይህም ሳምንት ኢየሱስ ክርስቶስ ለሰው ልጆች ሲል የተቀበለው መከራ የሚታሰብበት ነው ብለዋል። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መከራ መስቀሉ የሚታሰብበት ለሰው ልጅ ሲል የከፈለው ዋጋ ወደዚህ ዓለም መጥቶ ለእኛ ለሰው ልጆች በሙሉ ያለ ጾታ ልዩነት፣ ያለ ቋንቋ ልዩነት፣ ያለ ብሔር ልዩነት፣ ያለ ቀለም ልዩነት ለሰው ልጅ በሙሉ የከፈለው የመከራ ጉዞ የሚታሰብበት በመሆኑ ሰሙነ ህማማት ህማማት ተብሏል። መጋቢ አዲስ ነቃ ጥበባ አባቡ በሰሞነ ህማማት እግዚአብሔር ለሰው ልጆች የሰጣቸው ሶስት ነገሮች በዋናነት ተባብረው የሚተገበሩበት ነውም ብለዋል። ምን ምን ይሆኑ ምንናምን ካላችሁኝ፣ ጾም፣ ጸሎት፣ ስግደት። እነዚህ ሶስት እግዚአብሔር ለሰው ልጆች የሰጣቸው በጎ ሀብቶች፣ በጎ ጸጋዎች፣ በጎ ነገሮች ያለ እረፍት ያለ ድካም አንድ ሰው እየጾመ እየጸለየ እየሰገደ ከአምላኩ ከእግዚአብሔር ጋር የሚገናኝበት ልዩና ልዩ ጊዜ ነው ብለን መውሰድ እንችላለን። ሌላው ሰሙነ ሕማማትን ስናነሳ የእንባ ጊዜ ነው። በቃ ሰውነት የሚሰማው አካል በሰውነት ልብ፣ በስጋ ልብ የድንጋይን ልብ አስወግዶ የስጋ ልብ ተክሎ ከእግዚአብሔር ጋር የሚገናኝበት የእንባ ጊዜ ነው። ሁለተኛው ይህ ሰሙነ ሕማማት በጣም በሚገርም ሁኔታ የይቅርታ ጊዜ ነው ይቅርታ ጊዜ ነው። ማንኛውም ሰው ይቅር ሊባባል የሚገባበት ጊዜ ነው። በሰሞነ ሕማማት ሰላምታ ይከለከላል። ለዚህ ምሳሌው ደግሞ ይሁዳ ኢየሱስ ክርስቶስን አሳልፎ የሰጠው በሰላምታ በመሆኑ ነው። አሁንም በውዳሴ ከንቱ በይምሰል ሰላምታ የምንለዋወጥበት ሳይሆን እውነተኛ ፍቅርና ትህትናን በማሳየት ሰሞነ ሕማማትን ልናሳልፈው ይገባል ብለዋል። ሰሞነ ሕማማትን እንጠቀምባት ሰው ሆነን የሰውነት ክብር ገብቶን አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ለሰው ልጆች የከፈለው ዋጋ የከፈለው የመስቀል ጉዞ ገብቶን የሰው ልጅ ደም በከንቱ እንዳይፈስ የሰው ልጅ ሕይወት ያለ አግባብ እንዳይቀጠፍ ሰው ለሆነ ሁሉ በማሰብ ሰው ለሆነ ሁሉ በመጸለይ ይህንን የህማማት ወቅት ይህንን የህመም ጊዜ ልናስበው ያስፈልጋል። በምድር ላይ ብዙ ጥፋት የምንሰራላቸው ነገሮችን ሁሉ ትተን የምንሄደው ትህትናን ወደ ሰጠንና ወደ አስተማረን እግዚአብሔር ነውና ከወዲሁ ትህትናን ገንዘብ ልናደርግ ይገባል። ካልሆነ ግን አለመደማመጥና አለመሰማማት እንደ ባቢሎን መበታተን ያመጣብናል ሲሉም ተናግረዋል። ቀጥለናል። ተመልካቾቻችን ሰሞነ ህማማት የተመለከቱ ዘገባዎችን ወደ እናንተ እያደረስ እንገኛለን። በሰሞነ ህማማት የኢትዮጵያ ካቶሊካዊት ቤተ ክርስቲያን የኢየሱስ ክርስቶስ ህማማትን በማሰብ በተለያዩ ሃይማኖታዊ ክዋኔዎች ታሳልፋለች ሲሉ የሃይማኖት አባቱ የሆኑት አባ አለማየሁ ፎሎ ተናገሩ። የሃይማኖቱ ተከታዮችም እምነቱ የሚፈቅደውን ጸሎት ከማድረግ ባለፈ በመልካም ስራም መስራት ይጠበቅባቸዋል ብለዋል። ራሄል ደምሰው ሰው በክርስትና እምነት ተከታዮች ዘንድ የታላቁ ወዳዴ ጾም መገባደጃ ሳምንት ሰሞነ ህማማት ይባላል። በዚህ ሳምንት የእምነቱ ተከታዮች የኢየሱስ ክርስቶስን ህመምና ስቃይ በማሰብ ያሳልፋሉ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን ውስጥም መምህር የሆኑት አባ አለማየሁ ፎላ በህማማት ቀናት የካቶሊክ ምዕመናን ንጹህ ልባቸውን በማቅረብ የሰሩትን ኃጢአት በመናዘዝ ምህረት የሚጠይቁበት ሳምንት መሆኑን ተናግረዋል። እውነተኛውን የክርስቶስን ጾም ለማስታወስ ሰዎች ንስሐ ለመግባት የጸጸት ምልክት የሆነውን እኛ አፈር ነንና ወደ አፈር እንመለሳለን፣ ልብሳችን ሳይሆን ልባችን ቅደዱ ይላል ቃሉምና በዛው እንግዲህ አርባ ጾም ጀምሮ በምጽዋት በጸሎት በጾም እንግዲህ ውጫዊውንም ውስጣዊውንም አንድ ላይ አድርገን በግልም በማህበርም ትልቁ የምእመናን ተግባር መሆን ያለበት ይሄ ጌታን ሕማም፣ ስቃይ፣ ሞትና ትንሣኤ እያሰቡ በቤትም በቤተክርስቲያን ውስጥ የሚደረጉ ስርዓቶችንም አብሮ በማህበር የሚደረጉ አሉ። እያንዳንዱ ሰው ደግሞ በኃጢአቱ እየተጸጸተ በቤተክርስቲያን ግቢ ውስጥ ሆኖ ጌታ ሆይ ማረኝ፣ ይቅር በለኝ እያለ የሚጸልይበት ትልቅ የኃጢአት ስርየት የምናገኝበት ሳምንት ነው ሰሙነ ህማማት። ምእመኑ ኢየሱስ ክርስቶስ በምድር ላይ ያለ ያሳለፈውን ስቃይና መከራ በማሰብ እና ያስተማራቸውን ቃሎች በመተግበር የሚያሳልፋቸው ቀናት መሆኑንም አባ አለማየሁ ገልጸዋል። ሰኞ እለት እንግዲህ በዚህ በሰሙነ ህማማት ይህ ስርዓት ይደረጋል። ማክሰኞ፣ እኛ እንግዲህ ይህንን እለት ስናከብር ስናደርግ እንግዲህ በጥንቃቄ በዚህ ሳምንት የክርስቶስን ህማምና ስቃይ ፊታችን አስቀምጠን መጓዝ እንዳለብን የሚያስረዳ ቀን ነው። ረቡዕ ዕለት ይሁዳ ክርስቶስን አሳልፎ የሰጠበት ይሄ እንግዲህ አውቀንም ሳናቅም አንዳንድ ጊዜ አብረን እንበላለን፣ እንጠጣለን፣ ብዙ ጊዜ ጓደኛ ሆነን እንኖራለን። ግን በትንሽ ነገር ለትንሽ ጥቅም አይ እሱን እኮ አላቁም እሱ ከሱ የማገኘው ጥቅም ይበልጥብኛል ብለን አሳልፈን እንሰጣለንና ምእመናን እንግዲህ በዚህ ቀን በዚህ ሀሳብ ጸሎታቸውን እያደረጉ እንዲውሉ ለማሳሰብ የሚደረግ ነው። ሌላው እንግዲህ ሐሙስ ዕለት የሚደረጉ በቤተክርስቲያን ስርዓትም በግልም የሚደረጉ ስርዓቶች አሉ። ጌታችን ኢየሱስ ክርስቶስ የሐዋርያትን እግር እያጠበበት ስርዓት ይፈጸማል። ከዚህ በኋላ ደግሞ የጌታ ራት ወይም የቅዱስ ቁርባን ቀንም በመባል ሀሙስ እለት ይታወቃል። አባ ለማየሁ አክለውም ኢየሱስ ክርስቶስ በምድር ላይ ያለ ፍቅርና መልካምነትን ራሱን ዝቅ በማድረግ ያሳየበት መሆኑን ጠቅሰው ምእመኑም የሚከተሉትን የኢየሱስ ክርስቶስ መልእክትና ትምህርት ሊተገብሩ ይገባል ብለዋል። እኔ መምህራችሁ ሆኜ እኔ አስተማሪያችሁ ሆኜ የእናንተን እግር ካጠብኩ እናንተ ምርት እርስ በርሳችሁ ተታጠቡ ዋናው ምንድን ነው እንግዲህ ትልቁን የቤተክርስቲያን ምስጢር የሆኑን ምስጢረ ቁርባንን ስሰራ ምስጢረ ቁርባን የትህትና ምስጢር እንደሆነ ማንም ዝቅ ብሎ ራሱን ያላዋረደ ወደዚህ ምስጢር መቅረብ ከባድ እንደሆነ እንግዲህ ምዕመናንም ይህንን እያሰቡ ይህንን ጊዜ እንዲያሳልፉ ቤተክርስቲያን ታስተምራለች። ከሆሳአና ጀምሮ እስከ ስቅለት ባሉት ቀናቶች ሕዝበ ክርስቲያኑ ስለ ሀገር በመጸለይ በመረዳዳት ማሳለፍ ይገባል ሲሉ የኢትዮጵያ ኦርቶዶክስ ተዋሂዶ ቤተ ክርስቲያን አባት መጋቤ ሐዲስ ሰለሞን ገለጹ። የኢየሱስ ክርስቶስን ሕማማት ሃይማኖቱ በሚፈቅደው መሰረት የሚሰጡ ትዕዛዛትን በመፈጸም ማሳለፍ ይገባቸዋልም ብለዋል። ቴዎድሮስ ደሴ ከሃይማኖት አባት ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። መልካም መጋቢ ሐዲስ ሰለሞን ለቃለመጠይቁ ፈቃደኛ ሆናችሁ እዚህ ስቱዲዮ ስለመጣችሁ ከልብ እናመሰግናለን። እንደሚታወቀው ሰሞኑን የአብይ ጾም መገባደጃ ወቅት ላይ ነው የምንገኘው እና እንግዲህ የአብይ ጾም ሃይማኖታዊ ዳራው ሃይማኖታዊ አንድምታው ምን ይመስላል ከሚለው እስኪ እንጀምር። አብይ ጾም በይዘቱም በቁጥሩም እጅግ ሰፊ ከመሆኑ አንጻር አምላካችን እግዚአብሔር ለሰው ልጆች ሲል ያሳየበት ፈተናዎችን ያለፈበትና እሱን ፈተናዎች እንድል ያደረገበትን ነው የሚያመለክተው። አንድምታው ለሰው ልጆች ጾምን፣ አንድነትን፣ ፍቅርን ያስተማረበት እንደሆነ ይነገራል። አብይ ጾም የሚባለው በሳምንታን ስምንትን በቁጥር 55 ቀን የያዘ ሲሆን ከውሳይና እስከ ትንሳኤ ያለው ሰሙነ ሕማማት በመባል የሚታወቅ ነው። ይህ ማለት የመከራ ሳምንት ወይም ደግሞ ስለ እግዚአብሔር ስለ ኢየሱስ ክርስቶስ መከራ የሚታሰብበት ቀን ስለሆነ ከሆሳዕና እስከ ትንሳኤ ወይም እስከ ቅዳሜ ያለው ሰሙነ ሕማማት በመባል የሚታወቅ ነው። ከሆሳዕና ጀምሮ እስከ ስቅለት ባለው ጊዜ የኢትዮጵያ ኦርቶዶክስ ሃይማኖት አማኞች ወይም ደግሞ ተከታዮች ይህንን ጊዜ በምንድን ነው ማሳለፍ ያለባቸው? ከአንድ ክርስቲያን ወይም ደግሞ ከአንድ ኦርቶዶክሳዊ የሚፈለገው ኢየሱስ ክርስቶስ ለሰው ልጆች ዋጋ ተከፈለ ሞትን ድል አድርጎ ከተነሳ የሚለብሱት የሌላቸው የሚበሉት የሌላቸው በየመንገዱ የወደቁ ይኖራሉና አንዱ መተሳሰቢያ ስለሆነ ይልቁንም ደግሞ መጽሐፍ ብፁዕ ዘይሌቡ ላይደንዳይው ምስኪን ለምስኪኑ ለድሃው ምንም ለሌለው የሚያስብ ንዑድ ክቡር ነው ብሎ ስለሚነግረን ከዚህ የምንማረው ያለው ለሌለው ማካፈልን እንዲሁ በተለያየ ቦታ ለወደቁትን መጎብኘት እንደሚጠበቅ ኢየሱስ ክርስቶስ በተለያየ የመጽሐፍ ክፍል ነግሮናል ማለት ነው። እና ያን እናደርግ ደግሞ የኢትዮጵያ ኦርቶዶክስና አጥብቃ ታስተምራለች፣ መልእክቷን ትናገራለች ማለት ነው። በአጠቃላይ በመከራው ጊዜ ኢየሱስ ክርስቶስን መስለው ጥቁር ለብሰው በስግደት በጾም ይቆያሉ። ኢየሱስ ክርስቶስ ደግሞ ሞትን ድል አድርጎ ሲነሳ የምስራች ብለው ነጭ ለብሰው ደስታውን ይካፈላሉ ማለት ነውና እሱ ሞቶ የሰው ልጆች በሞቱ ከሞተ ስጋ ከሞተ ነፍስ ለማዳን የመጣ እንደሆነ የሚያስረዳ ሲሆን ኢየሱስ ክርስቶስ ወደ ዓለም ሲመጣ ለምን መጣ የሚለውን እንድንጠይቅ ወይም ደግሞ እንድናሳውስ ያደርገናል። ያ ማለት የሰው ልጆች ለማዳን ለ5500 ዘመን የነበረውን የሰው ልጆች የመከራ ጊዜ ለማሳለፍ እሱ ሞቶ የሰው ልጆች በሞቱ ከሞተ ስጋ ከሞተ ነፍስ ለማዳን የመጣ እንደሆነ የሚያስረዳ ሲሆን እኛ ከዚህ የምንማረው ኢየሱስ ክርስቶስ ፣ መጽሐፍም አንዱ ስለ አንዱ ሞተ የሚል እስከሆነ ድረስ ኢየሱስ ለሰው ልጆች ሞት ሲል ወደዚህ ከመጣ የሰው ልጆች ደግሞ አንዱ ለአንዱ መተሳሰብን፣ ፍቅርን፣ የሰውን መከራ ራስ መሸከምን፣ ልክ ራሱን እንደ ወንድሙን እንደ ራሱ ማየትንና ፍቅርን ያስተማርበት ነው ማለት ነው። መጋቢ ሐዲስ ሰለሞን ስለ ስቅለት እና ስለ ሆሳና በዓል አንድምታ በሚመለከት ለሰጡን ሰፊ ማብራሪያ ከልብ እናመሰግናለን። እኛም እናመሰግናለን። የበገና መንፈሳዊ የዜማ መሳሪያ አባት የሚባሉትን በልዩ እንግድነት ይዘንላችሁ መተናል። አባታችን በሰማዮች ላይ ያለ ግንኙነታቸው ምንድን ነው? በገናና ጾም፣ በገናና አብይ ጾም በሬዲዮ የሚተላለፉት የተለያዩ ሙዚቃዎች በሙሉ ይቀሩና የበገናና የረቂቅ ሙዚቃ ዎች ይተላለፉ ነበር። መዲና ምንድነው? ዘለሰኛ ምንድን ነው? እኔን መስሎኝ ነበር ደሃ ነው ደካሚ፣ ለካስ ሁሉም ኖራል አፈር ተሸካሚ ይላል። እኒህ ሰው ማን ናቸው? አማደስታ ሲማሩ ሙዚቃን ተምረዋል። ጂኦግራፊንም በመጀመሪያ ንግርነት ይዘዋል። በዛ እንዴት አልገፉበትም። በበገናም የሚሰጠው ትምህርት በቃ አብዮታዊ መዝሙር እንደዛ ዘምሩበት እንጂ የሃይማኖት ነገር መሆን የለበትም ተብሎ ሲባል በቃ ሌ ደግሞ ሶስት የሚደርሱ አልበሞችንም አሳትመዋል። ኢትዮፒክስ ሚለውን ማሳተም ጀምሮ እስከ 30 ድረስ ደርሰዋል። እና አስራ አንደኛው ተራ ቁጥር እንዳጋጣሚ ሆኖ የእኔ ሆነ። አላም ሐሰት ነገሩ መስሏቸው የሆድ ማታ በዝግ ቤት ገብቶ ታያቸው፣ እንዴት ናችሁ? አስታረኳችሁ አላቸው። ከአጀንዳ ዘገባዎቻችን ወጣ ስንል አጫጭር መረጃዎችን ወደ እናንተ እናደርሳለን። ቤተልሄም ሰለሞን አዘጋጅተዋለች። ኢትዮጵያና የአውሮፓ ህብረት የተፈራረሙትን ሁሉን አቀፍ ስትራቴጂካዊ አጋርነት የበለጠ ማጠናከር እንደሚገባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአውሮፓ ህብረት የውጭ ግንኙነት አገልግሎት የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይሞን ሞርዱ ጋር በጽህፈት ቤታቸው ተወያይተዋል። ሚኒስትሩ በኢትዮጵያና አውሮፓ ህብረት መካከል ያለውን ግንኙነት የበለጠ ለማጠናከር በየጊዜው ምክክር ማድረጉ ጠቃሚ መሆኑን በውይይቱ ላይ አንስተዋል። ዶክተር ጌዲዮን ኢትዮጵያና የአውሮፓ ህብረት እንደ አውሮፓውያን አቆጣ ሲቆጣጠር 2016 የተፈራረሙትን ሁሉን አቀፍ ስትራቴጂካዊ አጋርነት መልሶ ማጠናከር እንደሚያስፈልግም ጠቅሰዋል። መረጃውን ያገኘነው ከውጭ ጉዳይ ሚኒስቴር ነው። ኢትዮጵያና ኦስትሪያ ለረጅም ጊዜያት የቆየውን የልማት አጋርነታቸውን የበለጠ ለማጠናከር እንደሚሰሩ አስታወቁ። የገንዘብ ሚኒስትር ዴታ ሰመሪታ ሰዋሰው በኢትዮጵያ የኦስትሪያ አምባሳደር ዶክተር ሲሞን ናፕን ና የኤምባሲ ካውንስለር ማይክል ፊንክን በጽህፈት ቤታቸው ተቀብለው ውይይት አድርገዋል። ውይይቱ ሁለቱ ሀገራት ባላቸው የልማት ትብብር የሁለትዮሽ ና የባለብዝሃ ወገን ግንኙነት ላይ ያተኮረ ነው። ሀገራቱ በዲፕሎማሲ ማዕድን፣ ቱሪዝም፣ ትምህርት፣ ኢኮኖሚ ና ኢንቨስትመንትን ጨምሮ በተለያዩ ቁልፍ መስኮች ላይ ያላቸውን ትብብር የበለጠ አድማሱን ለማስፋት ማስፋፋት በሚቻልበት ሁኔታ ላይ መክረዋል። የገንዘብ ሚኒስተር ዴታ ሰመሪታ ስዋ ሰው የኦስትሪያ የግሉ ዘርፍ በኢትዮጵያ ያለውን ኢንቨስትመንት ተሳትፎ በማሳደግና የቢዝነስ ፎረሞችን በማካሄድ የሀገሪቱን የኢኮኖሚ ትብብር ማጠናከር እንደሚገባም አመላክተዋል። በውይይቱ ላይ የተሳተፈው የኦስትሪያ ልዑካን ቡድን ለኢትዮጵያ ኢኮኖሚ ሪፎርሞች ድጋፉን ሰጥቷል። መረጃው የገንዘብ ሚኒስቴር ነው። ዘመናዊ ቴክኖሎጂዎችን በመጠቀም የምርት ብክነትን በመቀነስ የዜጎችን የምግብ ዋስትናና ዘላቂ ልማት ለማረጋገጥ ትኩረት መደረጉን የግብርና ሚኒስትር ዴታ ዶክተር መለስ መኮንን ገለጹ። የምርት ብክነትን ለመከላከል ከሰብል ስብሰባ ጀምሮ ምርቱ ጥቅም ላይ እስከሚውል ድረስ ዘመናዊ አስተራረሶችን የመከተል ሂደቶች ተግባራዊ እየተደረጉ መሆኑንም ጠቁመዋል። የግብርና ሚኒስትር ዴታ መለስ መኮንን የምርት ብክነትና ብክለትን ለመከላከል እየተሰራ ይገኛልን ብለዋል። ከእርሻ እስከ ጉርሻ ባለው ሂደት ብክነትን መከላከል እንደሚገባ ጠቁመው በእነዚህ ላይ ልዩ ትኩረት ሰጥቶ በመስራት ምርትና ምርታማነትን ለማሳደግ ከፍተኛ አስተዋጽኦ እንዳለው ገልጸዋል። ይህም የዜጎችን የምግብ ዋስትናና ዘላቂ ልማት በማረጋገጥ ሂደት ውስጥ አይነተኛ ሚና እንዳለውም ሚኒስትር ዴታው ተናግረዋል። መንግስት ምርታማነትን ለማሳደግ በሰጠው ትኩረት የግብርና ሜካናይዜሽንን ማሳደግ፣ የግብዓት አቅርቦቶችን ማስፋት ላይ ከፍተኛ ትኩረት መስጠቱን ጠቁሟል። መረጃው የኢትዮጵያ ዜና አገልግሎት ነው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የተዘጋጁ ዜናዎች እነዚህን ይመስሉ ነበር። በቆይታችን ሰሞነ ሕማማትን የተመለከቱ ዘገባዎችን በስፋት ወደ እናንተ አደረስን። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና መረው፣ አብራችሁ ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።